የአይኪዩ መጠን ጥናት የሚያደርገው ግዙፉ ተቋም እንግዲህ ኢትዮጵያ በአይኪዩ ወይ በማሰብ አቅማችን ከአለም መቶ ዘጠና ሰባት አገረች መቶ ስልሳ ስድስተኛ ሆነናል። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ እንደምንም ደሞ እችን አመት ሰጉጠን እና ደድበን ከመቶ ስልሳ ስድስተኛ ወደ መቶ ዘጠና ስምንተኛ መሄድ አለብን። እንግዲህ የዓለም ሀገሮች መቶ ዘጠና ሰባት ናቸው። እኛ ደግሞ ከዛ ከፍ ብለን መቶ ዘጠና ስምንተኛ መሆን አለብን። እንግዲህ በርቱቶ ወርታት ማለት እወዳለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። የሰገጤዎች ሊቀመንበርና ሊቀ ጸሐፊ አዶናይም ደግሞ የአፍሮሃብ ድርጅት እንግዲህ ብራንድ አምባሳደር ሆናል። ለዚህም በድጋሚ እንኳን ደስ አለን እንኳን ደስ አላቸ ለማለት እወዳለሁ። ጃፓን በማሰብ አቅማቸው አይኪዩ አንዱ መቶ ስምንት ሆነ እኛ ስልሳ ስምንት ሆነ እና እውነቱን ለመነጋገር ጠንክረን መስራት አለብን። መበለጥ የለብንም። ሀያ አገሮች ይበልጥናል ሞተ 66ኛ ነን ሞቶ 97 አገር ነው ያለው። እንደምንም ጠንክረን ሰጉጠን ዶድበን ሞቶ 98ኛ ለመሆን ጠንክረን መስራት አለብን። በዚህ ላይ እንግዲህ ሞላ ኢትዮጵያ ውስጥ የምትገኝ ሰገጦች እንድትረባረቡና እንግዲህ ይህን አለም አቀፍ ተቋም አንገት ማስደፋት አለብን። ሞቶ 66ኛ ነን ሞቶ 98ኛ ለመሆን የበለጠ እንድትሰሩና እጁ ለእጅ ተያይዛቸው እንድትሰግጡ አደራ ለማለት ወዳለሁ። እንግዲህ በጣም በጣም በጣም አንጎት ነው የሚያስደፋ ነው። እኔ እንደውም ከዚህ በላይ ነበር የጠበኩት። እንዴት መቶ ስልሳ ስድስተኛ እንዴት በያስ መቶ ዘጠና አምስተኛ እንዴት አንሆናለን? እንዴት መቶ ስልሳ ስድስተኛ አንሆናለን? እና ጃፓን፣ ቻይና፣ ደቡብ ኮሪያ፣ ሰሜን ኮሪያ በማሰብ በአይኪ መጠናቸው አንቱ ተብሎ ከፊት የተመዘገቡ ናቸው። የሚገርመው እና አሜሪካን ሁሉ በልጧል። በጣም የሚገርም ነው። እና እኛ እርስ በእርስ በ21ኛው መቶ ክፍለ ዘመን እርስ በእርስ እንደ አውሬ እየተወላላን የሰው ልጅ ሬሳ በየቦታ እየጣልን እየተጎዳደልን እየተራረድን እንደ ውሻ ውሻ ነው፣ በሽንቱ ሰፈር የሚያጠር እኛ አውሮፓ ድረስ ሂደን አሜሪካ ድረስ ሂደን አማራነን ኦሮሞነ ትግሬነ ጉራጌ ሃዲያ ሳትባል በነፃነት እየኖርክ በገንዘ አገር ወገንን የሚያርድ ህዝብ ከመቶ ስልሳ ስድስተኛ በላይ ምን ይገባል? እንደውም እሱ ራሱ በባህር ይታይልን። እንዲሁም ሞቶ ዘጠና አምስት ሞቶ ዘጠና ስድስተኛ ለምን አልሆንም? እና እንኳን ደስ አላቸው። እኔንም አሸንፋችኛል። እኔ ራሱ አፈርኩ። አንጀቴ ነው ቅቤ የጠጣች። መረጃ ሰሞን ከትናንት ወዲያ ነው የወጣው። ይሄ የዓለም አቀፍ ተቋም ነው፣ በሙሉ ቻይኖችም፣ አሜሪካኖችም ኮሪያኖችም አልተከራከሩም። እውቅና ያለው ተቋም ነው። በየአመቱ ነው ይሄ ጥናት የሚወጣው። እንግዲህ የዘንድሮ ሀያ ሀያ አምስት እናንተ ከወረቀት የተፋታችሁ ደግሞ ከእኔ ጋር እንዳትጨቃጨቅ ነው። አይደለም ጥናት ያጠናት ወይ ጀበና ቡና የሚጠጡ የመንደር በኋልተኞች አይደለም። ይህን ያጠንቱ ዓለም አቀፍ ተቋም ነው። በዚህ ዓለም አቀፍ ተቋም ጥናት መሰረት ከዓለም አንድ ሞቶ ስልሳ ስድስተኛው ናቸው። እንኳን ደስ አላቸው ሉ ማለት እወዳለሁ። የቁርታችን ስልቁ እና አሁን ምንድን ነው እንድታሰምሩልኝ የምፈልገው እኔ ቆይቷል እኮ ይህ ነገር እኮ እኔ በራሴ በራሴ ባጠናት ጥናት እኮ የሆነ ችግር እንዳለ ከውቅ ያለው መጀመሪያ ነው። እንደ ዮኒ ሞጋኛ ጴንጤ ሆነ ኦርቶዶክስ ሆነ ሙስሊም ሆነ ካቶሊክ ሆነ እንትን ሆነ ስትጎላ ስታብዱ እኮ ነው። ይሄ ህዝብ ጤናው ልክ አይደለም እንደ ማለት ጀምሩ። ይሄ ህዝብ ናፋ ዘንድ የሰገጠ እንደ ብየቁ ቀደም ብየቁ ነው። እናንተ እኮ ድንገት ከእንቁልፋች ስትባንኑ ስለሆነ መረጃ መታገኝት ትሏላችሁ። አትባንኑ። ቀደም ብለን ነው እኛ። ብዙ ነገሮች ለምሳሌ ከዚህ በፊት ሞጣ ቁራኔም ተናግሬ ያለው የሚሞጋኛም ተናግሬ ያለው እነ ጅጅኪያ በነሱ በብዙ ሰዎች እነ ጀከር ላይ ያለኝን ሀሳብ አስተይ ሰጡቻለሁ። አሁን ምንድን ነው ከዚህ በፊት እንግዲህ ያው ሞጣ ቁራኔ ስትጎኝ ስትናገረው የሆነ ብሔር የሆነ ህዝብ ቲፎዞ ይቆምና ይቃወምሃል። አሁን እንደገና ዳልቻን ስናገር የሆነ ሰው ይደግፋል፣ የሆነ ሰው ይቃወማል። አሁን ባዕደናዊ ጉዳይ እንዳለ ተቃወማቸው እንዳለ ሰው ጎጤ ስለሆናቸው ነው። እሱም መብታችን ነው። እኔ ምንም አይገርመኝም። አራጁን የሚከተል ትውልድ ነው። አራጁን አጫፋጫፊ እንዴ። በዚህ ስልሳ ዓመት ውስጥ የሰው ልጅ ኢትዮጵያ ስንት ነው የረገፈ? እስቲ ቁጥር ንገር። ከኢህአፓ ጊዜ ጀምሮ በቀይ ሽብር፣ ነጭ ሽብር እየተባለ የነበረ ጦርነት ይህን አብዮታዊ ሰደድ፣ ከዛ በኋላ ህወሓት፣ ከዛ በኋላ ኦነግ፣ ከዛ በኋላ ቅንጅት፣ ከዛ በኋላ እስከ አሁን ድረስ እስቲ ሰው ገጤዎች ንገረኝ፣ ስንት ህዝብ ነው ያለቀ? የላችሁም አይደል? አገሩ ላይ ሰጥቶ ያለቀ፣ ታውቁታላችሁ ቁጥሩን። ምክንያቱ ምንድን ነው ንገረኝ። ከዓለም የተለየ እኛን እርስ በእርስ የሚያበላለን የሚያተራሩደን ምክንያት ምንድን ነው? ያለ እሱ ንገረኝ። አታውቀውም። ቲክቶክ፣ እስክሮል፣ ላይክ። እኔ ምንም አይመስለኝ፣ እውነቱ የምላቸው እኔ ቲክቶክ ላይ ስምንት ሚሊዮን ፎሎወር ቢኖረኝ ዶንታም አይሰጥም። ዩትዩብ ላይ እዛ ነጎርካች እኮ አንሰብስክራይብ አድርጉኝ፣ ዩትዩብ ላይ የማሉሞቻች ሰዎች አንሰብስክራይብ አድርግኝ። ምንም የተለየ ነገር ከናንተ አንጠብቅም። ምታይ አማርኛው መስለን የምንነጓገረው ምንም እኮ ነው የማንጠብቀው። ምንም አይጎርምላች። እና እንደዚህ የሚያሳፍር ብዙ ጥንቅጡ የወጣ ጉዳይ ስላለ እናንተም ስለምታውቁት እኛም ስለምናቀው ብዙም እዛ ላይ ድሪቶና ነገር ማብዛት አስፈልግም። እንኳን ደስ አላችሁ እንኳን ደስ አለን ለስግጥናና ለድድብና ይህን ያህል የተረባረባችሁ ሰዎች እድላችሁ በጣም እየሰፋ ነው የመጣው። እውቅና በደንብ የምታገኙ ይመስለኛል። ከዚህ በላይ ከዚህ በላይ ደግሞ እንደገና ሌሎች ጦርነቶች ኢትዮጵያ ውስጥ በመቀስቀስና ደም በመፋሰስ የበለጠ ምን ያህል ሰገጥን ምን ያህል ደደብን የሚለውን ደግሞ ለዓለም ይፋ ማድረግ አለብን በደንብ በደንብ ታደርጉታላቸው። በዚህ ደግሞ ተማመንባቸው። ይሁን እስኪ ለማንኛውም ይመቻችሁ ነው ለማለት እምወደው። ነገር ግን አንድ ማወቅ ያለባቸው ነገር ወደ በሽታ እየሄዱ እንደገና ጤናማ መሆን፣ ወደ ድህነት እየሄዱ ወደ ድንቁርና እየሆኑ እንደገና ለመሰልጠን መሞኘት ሁለቱ ማይመጣ ነገር ነው። ወይ ጠንኮር ብለ እንደ ኮሪያኖቹ፣ እንደ ቻይናዎች፣ እንደ አሜሪካኖቹ፣ እንደ አውሮፓ ነች ራሳት እንስራ ነጻነትን እናስፋፋው፣ ዴሞክራሲ ይኑር፣ ሰው በሰውነቱ ተከብሮ ይኑር፣ አንዱ ነገር ነው። አይ እንሰው ግጥ እንድድም፣ ብሔርተኝነት፣ ዘሮኝነት፣ ጽንፎኝነት እናስፋፋ፣ አገሪቱን በአናቷ እንትከላት፣ አንዱ ነገር ነው። አይ ብሔርተኝነትም ፈልጋለን ጽንፎኝነትም ፈልጋለን፣ አንዱ ጮፍላቂ አንዱ ተጮፍላቂ መሆኑም እንፈልጋለን፣ እንደገና ደግሞ ሰላምም እንፈልጋለን ፈልጋለን። ይሄ ሁለቱም አይጣጣም ነገር ሁሉ ያማረሽ ገበያ አታወጣታል። ሁሉ አምራችሁ ገበያት ወጡ እና እኔ የእናንተ ፎሎወር ዶንታ ማይሰጠኝ የማትፈልጉ ሰዎች አንሰብስክራ አድርጉ፣ ለሌሎቹ ቤተሰቦቻቸው ለሌሎች ወዳጆቻቸውም አጋዚን አንሰብስክራ እናድርገው እያላቸው ዘመቻ ክፈቱም። እኔ ብዙም የሚደንቀኝ ነገር አይደለም፣ ያለንበት ነገር ስለማውቀው ስለማልፈልገውም ነው። እንዲሁም ምናልባት ከዚህ ዓመት በኋላ ዩቲውብ ላይም ቲክቶክ ላይ መቆየትም አልፈልግም፣ ምክንያቱም ያስለቻል፣ ምንም ለውጥ የለውም። እንደዙ ብሎ ወከባና ግርግር እንደ ሌላው ሌላው ሰገጤ እንደሚያደርገው ወከባና ግርግር ከመፍጠር በቀር በህዝባችን ላይ ልንፈይደ የምንችለው ምንም አይነት ቅንጣት ፋይዳ ነገር የለም። ህዝባችን የሚማረው እንደ አስቸጋሪ ሕፃን ከበትር ነው ከቁንጥጫ ነው የሚማረው። እርሱ በእርሱ ዘይቆነጣጠጠና ሲስተካከል ይስተካከላል። መንገድ ላይ እንጎናኛለን እና በተረፈ በጣም የሚያሰለች በጣም የሚያደክም የሚያዝል በጣም የሚያደክም ነው። እነቴ ነው የምላችሁ። በጣም የሚያደክም እና በዚህ ሁኔታ ለውጥ ይፈልጋል። ቢያንስ ጥፋቶቻችንን እንኳን መረዳት አቅቶን ላለፉት መቶ ዓመት በትንሹ 50 እና 60 ዓመት የከፈልን ዋጋ ስንት ነው? ስንት ወጣቶች ደማቸው በየሜዳው ፈሰሰ? ስንት ወጣቶች አካል ጉዳተኞች ሆነ? ስንት ወጣቶች አገር ለቀው ሄዱ? ስንት ወጣት ነው የተሰደደ? ስንቱ ነው በረሃ የበላው? ስንቱ ነው ባህር የበላው አሳ የበላው? ስንቱ ነው ባህር አንሳፎ በየባህር ድንበሩ ላይ የወረወረው? ስንቱን ወጣት ነው ይህን ጭንቅላቱ የማያስብ ትውልድ ገና ተነጋግረን ተሞካክረን አሳብ አምጥተን የተሻለ ነገር እንፈጥራለን። እብደት ነው። አንዳንዴ ብርሃኑ ነጋ ዶክተር ብርሃን ነጋ የሚያደርገው ነገር ስታይ ትክክል ነው። ይህን አሶስት ጎሰ ሰብስበ ዩኒቨርሲቲ ከተትኩም አልከተትኩም እኔ ከፕሮፌሰሩ ጋር የሚያጋጨኝ ምንድን ነው? ተገቢ ትምህርት ስጥና የተሻለ ደግሞ እንዲያድጎ አድርጉ። ተማሪ በመጣል አይለካም ነው እንጂ እውነቱን ለመነጋገር አሁን ዩኒቨርሲቲ ለመግባት ያለው ተማሪ ራሱ ይበዛል፣ ይበዛል እንደ ተማሪው ከሁለትና የትምህርት ፍላጎት ግን ትምህርት ሚኒስተርም የራሱ ኃላፊነት መውሰድ አለበት የተሻለ ውጤት በማምጣት ነው እንጂ ተማሪዎችን መጣል እንደ ጀብዱ ሊወራ አይገባም። ነው እንጂ ትውልድ ዩኒቨርሲቲ ቀርተን እኛ ግቢ መግባት የሚጎ ኢኒዌይስ ይሄን ሀሳብ ነ ሀሳብ ሲሞቻቸው ላይክ አድርጉ፣ ሼር አድርጉም በያላችሁበት። ይሞቻቸ ያልተሞቻቸው አንሶብስክራይብ አድርጉ። ሌሎችም አንሶብስክራይብ እንዲያደርጉ አሳውቃቸው ወዳቸ አለው ፒስ